ወይ ወይ፣ አረ አሰላሙ አሌይኩም ወራህማቱላይ ወበረካቱ። ውድ ቤተሰቦቻችሁ እንደምናላችሁ፣ ደህና ናችሁ ወይ? እኛ ያለን ደህናን፣ አልሐምዱሊላህ። ተጠፋፍተን ነበር ሰሞን፣ ብቅ ብቅ እያለ ነው። ዛሬ እንግዲህ በአዲስ ነገር ከች እኮ ብያለሁ። በመጀመሪያ ላይ እንኳን አደረሳችሁ፣ ወላሂ፣ እንኳን አደረሳችሁ ለአረፋ በዓል ከሀገር ውጭም ከሀገር ውስጥ ያላችሁ እህት ወንድሞች እንኳን በሰላም አደረሳችሁ። እኛም እንግ አረፋንን እንግዲህ ፏፏ እያልን ነው ባይ ዘው ይላ ለአረፋ ቀን የሀገር ልብስ ነው የምቀያይረው፣ ለምን የሀገር ቪዲዮ ነው የምሰራላችሁ። እና ትላንትናም ዛሬም ምናምን ትናንትናም ወደ ምናምን ጾም ነበረና ጾም እንዴት አደረጋችሁ? ስትበሉስ እንዴት ሆናችሁ? ምናምን እና ያው እንግዲህ ዛሬ አሚርን ጓደኛ አዲሷን አበባ አላውቃትም አጭታ አለቅም ልታዋወቃት ነው ይዛት ነው ያለው ማይዘው። አሚርን ጓደኞች መታወቅ ለኔ ያስደስተኛል። ምክንያቱም ለእኔ ጓደኛ እየሆኑ ይሆኑኝ ለሚቀሩ ለሱ ቢሄዱ ማለት ነው። እና በቅድሚያ ላይ የተከበረው አሚር አሚር ዚኩን ምናምን ብቻ የትላንትና የተለቀቀውንም ቪዲዮ አይታችሁታል ታችሁታል። እና ብቻ እንዴት ነኝ ደክሞኛል። ምን እንደሆነ አላውቅም። እና ፍራፍሬዎች ብያለሁኝ እና ዛሬ ምን አሰብኩ መሰላችሁ፣ የአሚር ጓደኛ ባለፈው በቪዲዮ ምናምን ሲያት እንዲህ ሜካፕና የምትቀባባ ነገር ነው የመሰለችኝ። እስኪና ያለ ሜካፓን የሚያጠፋል ጨዋታ ነው ያመጣሁት። እሱንም ቡግሩን የሚያጠፋል ጨዋታ ነው ያመጣሁት እና ሁለታችሁንም ሆነ ጨዋታ ላጨዋታችሁ ነው። እኔም ጫወታለሁኝ። እስኪ ማሞር ነው ማን ድደብ አይባልም ሰው። ማን ምሁር ነው ማን ደግሞ ምሁር ያልሆነ ነው የሚለውን አብረን የምናየው ይሆናል። እዚህ ጋ ሁለት ጨዋታ ነው ማጫወታቸው። ሁለት ምርጫ ያለው ጨዋታ ማለት ሁለት ምርጫ ያለው ጨዋታ ነው። አንድ እዚህ ጋ አንድ ጋ ያደርጋለሁኝ። ናሚር እየመጡ ነው ጠርቻችኋለኝ። ከዛ ከሁለቱ አንዱ የመረጡ ቅጣት መቀጣት ትችላሉ። እና የመጀመሪያ ቅጣት ምን ይሁን ያላችሁ እናንተም ያሰባችሁበት ጠብቁኝ እና ደግሞ ቤተሰቦች ሰብስክራይብ ያደረጋችሁ እን ምንድነው እዚሁ ላይ ቀር 50 ቤት እንውጣ እንጂ፣ 55 60 ቤት እንዴ! ሼር፣ ሰብስክራይብ ያደረጋችሁ ሁላችሁም ቪዲዮውን ጀምሩት። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እና አሁን በድጋሚ እንኳን አደረሳችሁ። ያን እንግዶች እስኪመጡ ድረሳ ያ ሰብኳትን እንትን አዘጋጃለሁኝ ይህን ቪዲዮ ሰብስክራይብ እያደረጋችሁ በድጋሚ ጀምሩት። እስከ መጨረሻው ድረስ አብራችሁን ቆዩ። እንወዳችኋለን፣ ውድ ቤተሰቦች ወይ ጓደኛሞች። መጠዋል እንኳን ደህና መጣችሁ። ግቡ፣ በቃ ቪዲዮ ሲያዩ እንደ ሐውልት ግትር ግትር አሉ። የት ላይ ትሆናላችሁ? ዋሌኩም ሰላም። እኔ በቀኝ በኩል አርግሽ፣ አንቺ በዚህ ጋር እሺ። ሰላም

አለችኝ እኮ አለችኝ እኮ እንደ አረቀ ቤት አላሳይሻለሁ። እጅ ነው የምታክለው የሆነ ቦታ ትሰካለች። በቃ እሱን አሳይቻቸው እኮ ነው፣ ይህቺን ባለፈው በዛ ነው ፕራንክ ያደረገችኝ። እንዴት አደርጋ ፕራንክ እንዳደረገችኝ፣ የተሻላ ከሆነች ልጅ ጋር አላጥፋ አፈቅርሃለሁ ምናምን ብላ ትለጣጠፍብኛለች። ምን እንዳደረገኝ፣ ጉድ ሰርቶኛል። እኔ የአንቺ ካሜራ ካለች እስኪ እዛች ጋር አደርጋትና ማለት ነው

መኪና ስታይ መኪና ውስጥ እየገፈተረች ስታስተፈረረኛለች። ሰረብረምን የነዘረኝ እ ይሄ በእንግሊዝኛ ነው። ይቅርታ አሁን ትቻቸዋለሁ። እናንተ ውድ ቤተሰቦች ነገር ላዘጋጅ ነው። ሰላም አለይኩም! ሰላም አለይኩም! ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ በጣም ደና ነን። እንኳን አደረሳችሁ። ወይኔ፣ ፈኪ በዚህ ሁሉ ምን ልትሰጭ ነው?

ሰዎችን ሲቀዛቀዝ ባይዞ የፈኪ አካውንት እንግዲህ ኦልሞስት ወደ አስር ሺህ እየገባ ነው። እንግዲህ ሰብስክራይብ አድርጉላት። እንደዚህ ተጀምሯል እንዴ? ምንድነው በምን ልንበለው ነው? ብቻ ለኢድ አልአረፋ ለኢል ኦሮበ ሰይድ ለኢድ አልአድሃ እንኳን በሰላም አደረሳችሁ እንላለን። 1446ተኛው የኢድ አልአረፋ ወዮ ጉዴ ፈላ እንኪን ቻንች ቢያቸው በላይ ለምሳሌሽ ወል ይሄን ዱቄት ካየሁኝ በኋላ በጣም እያየሁት እኮ ነው ደንግጫለሁ። ምንም ይባል በኋላ፣ ለምሳሌሽ በእኛ አንድ ሴት ለወንድ ስትታጭ ሙያው ይፈተናል ይባላል። ኦኬ። እና ፈኪ እንግዲህ ታውቂያለሽ፣ ይኸው ከውስጥ የተናገረች ነው። ሰምታችኋት፣ አላ ሚስቴ ልትፈትንልኝ ነው። በጣም እየፈራሁ ነው። ራበኝ ስላት ጭራሽ ዱቄት። ስለዚህ አሁን ማድረግ ያለብሽ አንቺ

በርበሬ ይሄ ዱቄት ነው። እሺ፣ ኧረ ቶሎ ንገሪ። ይበላልኔ ይጻፋል ፈኪ። ለማንኛውም ይሄ ጨው ነው፣ ይሄ በርበሬ ነው። አሁን ምን መሰላችሁ፣ ጨዋታ ጥያቄ የመለሰ አንድ ሰው ሲሳሳት እች ሙሉ አንድ ማንኪና ነው። አይደለም ሙሉ ጫው ማለት ነው። እሺ በርበሬ ወይ ከጫው ከደብር በርበሬ ያለበለዚያ ደግሞ ፊቱን እዚህ ዱቄት ላይ መቅለቅለቅ፣ ከሶስት አንዱ ያለው አሁን፣ ጥያቄው ወደ ጥያቄው እንግባ። እሺ እሷ የሆነ ነገር ሰርታ ልታበላ መስሎኝ ነው የሚጣው። አይ እሱ እሱ የራሱ ቤት። እሺ ጥያቄው እንደንጎቆቅልሽ አይነት ነገር ነው። እሺ ከሁለት አንዳችሁ ቀድሞ የመለሰ ነው። አንተን እኔ እን ይሆን አንተን ጠይቄ ካልመለስኩ እንደዚያ ይሻላል። በቃ እኔን ጠይቂኝ እኔ ካልመለስኩኝ። ለማን ነው መጀመሪያ? የመጀመሪያ ጥያቄ ከውሃ ተፈጥሮ በውሃ የሚጠፋ ከውሃ ተፈጥሮ በውሃ የሚጠፋ እንትን በረዱ? በረዶ። እርግጠኛ ነህ? እሺ ከሶስት ነገር ተናገር። ከሶስቱ አንዱ ከሆነ ችግር የለም። ሶስት መልስ መልስ፣ የምትገምተው ጥያቄው ከበድሰ ለሚል ማለት ነው። ከውሃ ተፈጥሮ በውሃ የሚጠፋ በረዶ። እሺ ምንድን ነው መልሱ? እዛ ይልእን በውሃ ተፈጥሮ በውሃ የሚጠፋ ጨው። አሚር ዋንቱ ስሪ ምርጫ ያንተ ነው። ተለይ በርበሬ መብላት መጠጣት እንችላለ የፈለገ እንዲሁ ከደበራች በማበልበልም በብርጭቆ ይሻላል። ይሄ ሚጥሚጥ እንትኑ አይ ሁለቱም ጨጓራዬን ስለሚያመኝ እኔ ብቄቱ ይሻለኛል። በደም ልጅ እንዲበል ሱ እንዲህ እንዲህ። አይ ኧረ እባክሽ ጨጓሬን ምን ካልሆነ በቃ ወይ ልብስ እንቀይር፣ ልብስ እንቀይር። እህ ልታበላሽን ከሆነ አላማሽ ልብስ ብንቀይር እኛም እንሄድበታለን። እሺ አትሊት ዘይልን እንዴ እኮ እየፈሩ እሺ። አሁን ያማረብ ሰው አደረኩ። ጫት መስለሻል ጫት መስለሻል ብሏል። አንዱ መቼም አይደረሰኝም ፈኪግም ማለት ነው። በዓል ቀን እኔ እንደዚህ

ቆንጆ። ወደ ሁለተኛ ጥያቄያችን ስንገባ፣ ይሄ በጣም ቀላል ጥያቄ ላንቺ ደረሰሽ። ሲከተል ውሎ እቤት ሲደርሱ የሚከዳ

እግዘኛ፣ ቤት ሲደርስ የሚከዳ። እኔ የሚከዳኝ የለም። ሁለተኛ ጥያቄ፣ ወላ የድር ጨዋታ ነው።

ዛ ምንድን ነው እሺ ወላ ዝናብ ዘንቦ ለክሳር ላይ ምናምን እሺ ሁለት ወንድማማሾች ሁለት ሁለት ስሚኝ ሌላኛ ጥያቄ ሁለት ወንድማማሾች እኔ ልቅደም እኔ ልቅደም በትክክል መልሰሻል ይሄ ተገቢ ነው ወይ እሺ አሁንም ስንት ጥያቄ? አራት አራት ጥያቄን ለመጠየቅ አሚር ሲሄድ ውሎ የሚያድር ሲሄድ የሚያድር ወንዝ ያው ነው። ወንዝና ውሃ አንድ ነው። አሁን እኛ ቄ ማሕፀን ሳይኖራት ወንድ ሳይጠጋት ወልዳ የምትሰጥ ማርያም ማሕፀን አላታት ደግሞ ማርያም ወንድ ሳይጠጋት ማሕፀን ሳይኖራት ወንድ ሳይጠጋት ወልዳ የምትሰጥ ይሄን ፎክሬ ግን ማለት ነው። ካላወኩት ማህፀን ሳይኖራት ወንድ ሳይጠጋት ወልዳ የምትሰጥ

ዛ ዛሬ ልትደፋኝልልልስ? ምንድን ነው የሚያሳስብሽ? ለመኖርሽ ዝም ብለሽ ግን ቅጣት ናት ራሱ ቅጣት ማለት ነው ሀያ ኖርማል አርጋ ላጣጣመችው እንዴ! አንቺ የሚያቀጥል ነገር አፍሬ እንደዚህ ቢ ብትሞት እንኳን ሬሳ ደግሞ ማውጫ

በትልቅ ምጣድ ላይ ትንሽ እንጎቹ በትልቅ ምጣድ ላይ ትልቅ ትንሽ እንጎቹ ኧረ በአላህ ወላሂ ይሄን ነገር ራሱ እኮ አውቆ ነበረ። በትልቅ ምጣድ ላይ ትንሽ እንጎቹ ጨረቃ በማታ በተአምር ማልገምተው ነገር እኮ ነው። እሺ ቀጥታ ጥያቄያችን ወደ መጨረሻው እንግባ። ወደ መጨረሻው ስንገባ በጭንቅላታ ጠጥታ በጎኗ የምትሸናው

እንደዛ ጆግ ጆግ በጭንቅላት አድርገንበት ልክ ሲፈስገን ማንቆር ጀበና ጀበና ማንቆርቆሪያ አግኝቻለሁ፣ ጆግ ብያለሁ

ያው እንግዲህ የአሚር ፋሚሊዎች በአንተ ቪዲዮ ነው የሚለቀቀው። ጭራሽ ፈኪን ሰብስክራይብ አድርጓት የሚለቀቀው እና በአሚር ቤት ነው የሚለቀቀው። ውድ ቤት ሰዎች እንኳን አደረሳችሁ በድጋሚ ከሀገር ውስጥም ከሀገር ውጭም ያለው እና ከፈኪ ጋ እንግዲህ በእኔ ቤት ከመጣን በጣም ቆይተናል። ጭራሽ ፈኪን ውድ ቤተሰቦቻችን ማለት ነው፣ በጣም በጣም በጣም በጣም ነው መወዳችሁ ወላሂ በጣም ነው የማከብራችሁ። በየሀገራችሁ ሆናችሁ ኢድ እያሳለፋችሁ ያላችሁ ሰዎች ፈሽ ብትን ደሉልን እንኳን አደረሳችሁ። በጣም እንወዳችኋለን። በጣም እኔም መልክታለኝ ሜካፕ ተቀባለች እና እስኪ ሜካፑ አናበላሽበት ብዬ ነበር የለኝም። አትጠቀም አትጠቀም አመሳ አሚርንም

ውድ ቤተሰቦቻችን ዝገት ነው። በቀጣይ ቪዲዮ እድሜዋንም እድሜውንም እድሜያችንንም ያማከለ ጨዋታ ይዘን መጣለን። ይህን ዓመት ያቆታል እነሱ ናቸው የሰደጉት እና ውድ ፋሚሎቻችሁ ሁላችሁም ቤት ሜንቤ ሰብስክራይብ ያደረጋችሁ ሞቅ ሞቅ አድርኩትን። በቀጣይ ቪዲዮ እስከምንገናኝ ድረሳ ወሰላም አሌኩም ወረሀመቱላ ወበረካቱም ባይ።